ጤና ስጠለን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩትዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ኢትዮጵያ በዓለም ደረጃም ሆነ በቀጠናው ተስፋ የሚጣልባት ሀገር እየሆነች መጥታለች ሲሉ የፕላንና ልማት ሚኒስቴር ሚኒስትር ዶክተር ፍጹም አሰፋ ገለጹ። የመንግስት የበጀት ዓመቱ የዘጠኝ ወር ዕቅድ አፈጻጸምም ሪፖርት ቀርቧል። በስድስት ዋና ዋና ርዕሰ ጉዳዮች ላይ ገለጻ ያደረጉት ዶክተር ፍጹም ከአምናው ተመሳሳይ የበጀት ዓመት ጋር ሲነጻጸር፣ ሀገሪቱ በሁሉም ዘርፎች ከፍተኛ ውጤት እያስመዘገበች መሆኗን ነው የገለጹት። ሀገሪቱ ወደ ውጭ በምትልካቸው እንደ ቡናና ወር ባሉ ምርቶች ላይ የተመዘገበው ውጤት ከፍተኛ መሆኑንም አንስተዋል የበለጸጉት ሀገራት እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ የሚጥሉት የንግድ ታክስ ተጽዕኖውን ከፍተኛ ቢሆንም እንደ ሀገር ይህንን ጫና ተቋቁሞ እንደ ነዳጅ ና ማዳበሪያ ያሉ ከውጭ የሚገቡ ምርቶች ለህዝቡ በማሰራጨት በኩል አመርቂ ውጤት ተመዝግቧልም ነው ያሉት በሪፎርሙ ላይ አምስት ዋና ዋና የትኩረት አቅጣጫዎች ተብለው በተቀመጡት በግብርና በኢንዱስትሪ በማዕድን በአገልግሎት ና በዲጂታል ኢኮኖሚ ላይ ከፍተኛ ውጤት መገኘቱንም አንስተዋል። እንደ ህዳሴው ግድብ ያሉ የጸጥታ ኃይሉ የደምና የአጥንት አሻራ ያረፈባቸው ትልልቅ ፕሮጀክቶች የስራ አፈጻጸማቸው በከፍተኛ ደረጃ ላይ የሚገኝ መሆኑንም ነው የተናገሩት። ከከተማ እስከ ገጠር እየተሰሩ ያሉ የልማት ፕሮጀክቶች የከተማዋን ደረጃ ከማሳደግ ባሻገር ለዜጎች የስራ እድል መፍጠሪያ ምንጭ ሆነው እያገለገሉ መሆናቸውንም ነው የገለጹት። ወደፊትም እንደ ማዳበሪያ ፋብሪካ ያሉ ትላልቅ ኢንዱስትሪዎችን በሀገር ውስጥ ለመገንባት መታሰቡንም ጠቁመዋል። በኢኮኖሚ ራስን መቻል ሌላኛው የሉዓላዊነት መገለጫ መሆኑን አንስተው የዓለም ኢኮኖሚ እየተገሟች እና አስቸጋሪ ቢሆንም ኢትዮጵያ በዓለም ደረጃም ሆነ በቀጠናው ተስፋ የሚጣልባት ሀገር እየሆነች መምጣቷንም ተናግረዋል። የመከላከያን ሪፖርት ያቀረቡት የመከላከያ ሚኒስትር ኢንጂነር አይሻ መሀመድ ከውስጥና ከውጭ የሚቃጡ ጥቃቶችን በመከላከል የሀገርንና የሕዝብን ሰላም መጠበቅ ቢሆንም ከዚህ ጎን ለጎን የሚያከናውናቸው የልማት ተግባራት ለሀገር ኢኮኖሚ መሰረት ናቸውም ብለዋል። ከዚህ የቅድ አፈጻጸም ውጤት በመነሳትም የተቋሙ የቀጣይ አቅጣጫ ምን መምሰል እንዳለበት ተቀምጧል። ከዛሬዎቹ ጠንካራ ጎኖች በመነሳት ቀጣይ ራሳችንና ተቋማችንን ላዳዲ አዲስ ነገሮችና ለተሻለ የለውጥ ምዕራፍ ልናዘጋጅ ይገባል ሲሉም አመላክተዋል። ዝግጁነቱን ማረጋገጥ ለውጤት እንደሚያበቃ የመከላከያ ሰላም ማስከበር ማዕከል ኃላፊ ገለጹ። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ በሶማሊያ ሀልገንና በለደወይኒ ተሰማርቶ የሚገኘውን የሴክተር አራት የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቆይታው ላይ ስላለው የስራ እንቅስቃሴና ወቅታዊ ሁኔታን በማስመልከት በቪዲዮ ኮንፈረንስ አወያይ ተዋል ሁሌም ዝግጁ ሆኖ ተልኮን መወጣት ከሰላም ማስከበር ተልኮ ስኬት ባለፈ የሀገርን ክብርና ታሪክ ጠብቆ ወደፊትም ሀገራችን በሰላም ማስከበር ተሳትፎ ያላትን የተመራጭነት ሚና ከፍ ለማድረግ እንደሚያስችል ሜጀር ጀነራል አዳምነ መንግስቴ ገልጸዋል። በተለይም በሶማሊያ የሰላም ማስከበር ግዳጅ ላይ ከግዳጁ ባህሪ ጋር ተያይዞ ሁሌም ዝግጁ መሆንና ተልዕኮን በጀግንነት መፈጸም እንደሚገባ ያነሱት ጀነራል መኮንኖ ለዚህም ወታደራዊ ዲሲፕሊንና ቁርጠኝነት መኖር የግድ እንደሆነም ነው ያስረዱት። የአመራርና አባላት ተቀናጅቶ መስራትም ግዳጅን በተሳካ መንገድ ለማከናወን ሰላምን ይረዳል ያሉት ጀኔራል መኮንኑ ወታደራዊ ሙያውም ይህንን የሚገልጽ በመሆኑ በጋራ ሰርቶ የሀገርን ክብር ማስጠበቅና ጠላትን በመከላከል የሀገርን ጥቅም ማረጋገጥ ነውም ብለዋል። ሴክተሩ ግዳጁን ከተቀበለበት ጊዜ ጀምሮ በሁሉም መስክ እያከናወነ ስላለው ውጤታማ ተግባራት አድናቆትና ምስጋናም አቅርበዋል። አጠቃላይ የሴክተሩን የስራ ሪፖርት ያቀረቡት የሴክተሩ ምክትል አዛዥ ብርጋዴር ጀኔራል ሹመት ጠለለው ሀልገንም በለደወይኒም ያለው ሰላም አስከባሪ ኃይል በጠንካራ የዝግ ዝግጁነት ደረጃ ላይ እንደሚገኝ ነው የገለጹት። የኢትዮጵያ ኮሪያ ዘማቾችን ገድል አድሶ ለትውልድ ማስቀጠል እንደሚገባ ተገለጸ። የኢትዮጵያ ኮሪያ ዘማቾች መታሰቢያ ሀውልት ሙዚየምና አዳራሽ እድሳት ተደርጎለትም ተመርቋል። የኢትዮጵያ ኮሪያ ዘማቾች አኩሪ ገድል ክብር ተጠብቆ ለትውልድ ለማስተላለፍ የዘማቾች ሀውልት ታሪክን በሚመጥን መልኩ እድሳት እንደተደረገለት የወርልድ ቱጌዘር ኢትዮጵያ ዋና ስራ አስኪያጅ ማስተር ሊ ገልጸዋል። ዋና ስራ አስኪያጁ እድሳቱ የሀገሪቱን ዲፕሎማሲያዊ ግንኙነት እንደሚያጠናክር ገልጸው ለፕሮጀክቱ ትግበራ ስኬት የኮሪያ አርበኞችና ዘማቾች ማህበርንም አመስግነዋል። ትውልዱ ታሪኩን አውቆ ሀገር የማነጽ ተግባር እንዲወርስና ና የጀግኖቻችንን አኩሪ ታሪክ ማስቀጠል እንዲችል የሚያነሳሳ መሆኑን የኮሪያ ዘማቾች ማህበር ፕሬዚዳንት ኮሎኔል እስጢፋኖስ ገብረ መስቀል ገልጸዋል። በምረቃ ስነ ስርዓቱ ላይ የጥንታዊት ኢትዮጵያ ጀግኖች አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ አምባሳደሮች፣ የኢትዮጵያ ኮሪያ ዘማቾች ልጆችና የልጅ ልጆችም ተገኝተዋል። በመጨረሻም የኢትዮጵያ ኮሪያ ዘማቾችና የዘማች ቤተሰቦች የጀግኖች አርበኞችን ታሪክ የሚገልጽ የአልባሳት ስጦታም ተበርክቶላቸዋል። ኮሩ ለተመጣጣኝ አመራሮች ሲሰጥ የቆየው ስልጠና አጠናቀቀ። የሰሜን ምዕራብ ዕዝ ኮር ለጓድ ለመቶና እስታፍ ክፍል ተመጣጣኝ አመራሮች በተግባርና በንድፈ ሀሳብ ሲሰጥ የቆየው ስልጠና ተጠናቀቀ። የኮሩ አዛዥ ብርጋዴር ጀነራል ወርቅነህ ጉደታ የባለሌላ ማረክተኞችን አህድን በጠንካራ ዲሲፕሊን የሚያንጹ ለግዳጅ አሰላለፍ አስተማማኝና ብቁ ሆነው በሁሉም ቦታ ፊት የሚያደርግ የዝግጁነት ቁመናን ለመገንባት መሰረት የሆኑ ናቸውም ብለዋል። እንደ ኮር የተደራጀ ተመጣጣኝ ስልጠና የተሰጠው ጊዜን የሰው ኃይልንና ማቴሪያልን አቀናጅቶ የጓድና የመቶ ስራን ኃላፊነት በብቃት የሚፈጽም አመራር በመፍጠር የሚመራውን ሰራዊት በግዳጅ ላይ ስልጠና እንዲያበቃ በሁለንተናዊ መስክ አቅም የመገንባት እቅድ ተይዞ መሰጠቱንም ነው የተናገሩት። እቅዱ እውን የሚሆነው የመቶና ጓድ ሰልጣኝ አመራሮች የወሰዳችሁትን የስልጠና አቅም ለአሃዳችሁ ማስተላለፍ ስትችሉ መሆኑን አውቃችሁ ከእለት ተዕለት ተልኳችሁ በተጓዳኝ የሰራዊቱን የዝግጁነት ብቃት ማረጋገጥ አለባችሁ ሲሉም ብርጋዴር ጀነራል ወርቅነህ ጉደታ አሳስበዋል። የመቶና ጓድ ሰልጣኝ አመራሮች በስልጠና ቆይታቸው የአካል ብቃት የግንባታ ትምህርት ስልትና የመስክ ልምምድ ያካተተ ስልጠና መውሰዳቸውን የገለጹት የኮሩ ምክትል አዛዥ ለኦፕሬሽናል ኮሎኔል ወንዶሰን ሁሴን ናቸው። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበር። በያላችሁበት መልካም ጊዜ ይሆንላችሁ።